እንኳን ደህና መጣችሁ ወደ ሲያደስ ቪዲዮ። በዚህ ቪዲዮ የቢትኮይን፣ ኢተሪየም እና የሶላና አፕዴት እሰጣችኋለሁ። የሚጠቅም ቪዲዮ ከሆነ ባካችሁ ላይክ አድርጉ። አሁን ቀጥታ ወደ ቢትኮይን እንሄዳለን። መጀመሪያው ገና እዚህ አረንጓዴ ሲኩንስ ላይን ማለት እዚ 23 እስ 27 እስ ሚደስ ድረስ ኤክስፔክቴሽን ነው። ትናንትና እንዳልኩ እዚህ ቢሲ ኮሬክሽን ሌቭል አለ። ስለዚህ ዋጋ ከወረደ እዚህ ውስጥ መግዛት እንችላለን። አሁን ከገዛም እስከዛ ድረስ ከወረደ ክሳራ ስለምንሆን እዚህ አካባቢ አንገዛም። እዚህ ታች ስንደርስ መግዛት እንችላለን። አንድ ነገር እንዳትረሱ እዚህ አካባቢ በመቶ ዘጠኝ ሺህ አካባቢ ስቶፕሎስ ማስቀመጥ አለብን። ብዙ ጊዜ አሳይቻለሁ። ገና በኔ ኤክስፔክቴሽን ምን ሊሆን ይችላል እዚህ ሶስተኛው ጊዜ

እንዲወርድ ያደጋሉ። ከዛ በኋላ እዚ ገዝተን ወደ ላይ ፕሮፊት እናግኛለን። ቀጥታ ኢቴሪየም እናያለን። ኢቴሪየም በነገራችን ላይ ተመሳሳይ ሁኔታ ነው። ቡል ሲኮንስ አለን። አሁን ወደ ቢሲ ኮረክሽን ሌቭል ይወርድ ነው እና ቤሪሽ ሲኮንስ እዚህም አለ። ይሄ ሀምሳ ፐርሰንት ፊቡናቺ የቡልስ እና ታርጌት ሌቭል እኩል ቦታ አላቸው። ስለዚህ እዚህ ሶስት ሶስት ሺ ዘጠኝ መቶ ሰማኒያ ዩኤስዲቲ አካባቢ ለመግሳት አሪፍ እድል ነው። እዚህ አካባቢ ምናባት ሶስት ሺህ ስምንት መቶ አካባቢ ስቶፕሎስ ማስቀመጥ በጣም አስፈላጊ ነው። በአጋጣሚ በሆነ ማግኘት ከወረደ ኪሳራ አንሆንም። ትንሽ በብቻ ሊጠፋ ይችላል። እዚህ ገብቶ ወደ ላይ እንዲሄድ አስባለሁ እና በዚህ ወደ ሶላና እንሄዳለን ሶላናም ተመሳሳይ ነው። አንድ ልዩነት ምንድን ነው? ቫሊድ ሪ ሲን እስካሁን ድረስ የለም። እስከዚህ ድረስ ሊወርድ ይችላል። በፍጹም እዚህ አካባቢ አልገዛም። እስከዚህ ድረስ ሲወርድ በሱ ኪሳራ ይሆናሉ። እስከዚህ ድረስ ወርዶ እገዛሉ ወይም አልገዛም። ስለዚ፣ ቪዲዮ ተጠቃሚ ከሆነ ላይክ አድርጉት። ቪዲዮን ሸር ማድረግ ትችላላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻቻው